እያለቀሱ ነው። ምንም ማድረግ አይቻልም። እኔ ብቻ ነኝ የቀረሁት። ጋድ ያውቃል። ላስት ንግግር ኢትዮጵያ ላይ ሰላም ፋሚሊ፣ እንደምን አደራጁ። ዛሬ ቦቼን ልንሸኘው ነው። አንተ ሱስበየሱስበየሱስበቃ እኔ ያልኩት ወደ ሀገር ነው። ሰላም ሰላም፣ የኢትዮጵያ ሕዝቦች እንደምን አላችሁ? ይህ የምትመለከቱት ያያችሁ ብሎ ሁላችሁም መልካም መንዛችሁ መብራህን ደግሞ ሰብስክራይብ ያደረጋችሁ ቦቼን ደግሞ አብረን እንሸኘዋለን። ከዚህ በፊት ያለውን ቪዲዮ ተኝቶ ያኮራፋ ያለውን እሱንም እንትንላቸዋለ ከሰንጋ ቪዲዮ መንኮራፋ ብቻ ሰብስክራብ አሁን ደግሞ በቃ አሁን ደግሞ ቃለ መግዛት ስንንከራተት ኤርፖርት ውስጥ ይደብራል ብሎ ሂድ ሴት ገዛ። ታውቃላችሁ እና ያው ሁላ ሰዓት በተአምር ያለ ኢንተርኔት ሊቀመጥ የማይችል ሰው ነው።

ደሮ ላይ መመኛቸው በጣም በቃ ልክ በሆኑልኝ በተሳኩልኝ የመኛቸው ነገሮች አሳክቼ አልፌያቸዋለሁ እግዚአብሔር ቦታው እግዚአብሔር ይመስገን ቦታው ላይ ስንደርስ ጣሙ ባይታየንም ግን የነበረ አሁን ለምሳሌ ብዙዎቻችን ቻሌንጅ ሳናይ ቦታው ላይ ድረስ ስንል ጣሙን ያጣብናል አንዳንዴ ለፍተን ያመጣ ነው ገንዘብና ሳን ለፋ ያመጣ ነው ገንዘብ እንኳን ይለያያል ግን ቻሌንጅ ቻሌንጅ አድርገን ነገር የሆነ ሰክሰስ ላይ ስንደርስ እግዚአብሔርን በቃ ሀሴት ነው የምታደርገው ቢኮዝ ያንን ለማለፍ እግዚአብሔርን ባላህን ኢየሱስን ለምን ነው እዚህ ምን ደርሰው ማለት ነው፣ የብዙዎች ዋጋ አለበት። በቃ እግዚአብሔር አደረገልኝ፣ እግዚአብሔር አሳካልኝ ማለት ነው። ኢቨን እንኳን ሰላም ነው። ሌላው ቀርቶ ማለት ነው ሳይታመሙ ከመዳን ይልቅ እግዚአብሔር እኮ አዳነኝ ማለት ነው። ሁሉም ነገር ለበጎ፣ ሁሉም ነገር ለበጎ። ወደ ቤት ነና። ሌላስ? አሁን ሻንጣ እንገዛለን ይኸውላችሁ ያየ ሰጠኝ የኔ አባቴን

አው ቃለው ከደጅሽ ምን እንዳተረፍኩኝ አስታውሰዋለው። ሸክሜን እንደጣልኩ የለመንኩ ሹሎ መቼ ከንቱ ቀረ። ሰይጣን ተመለሰ እያቀረቀረ ቀላ አንቺ በመቆሜ አደግድጋ ደግሜ ጠላት ይከታ አንቺ በመቆሜ አደገድጋ ደግሜ፣ ምክንያት ስላለኝ ነው የምዘምርለሽ፣ ምክንያት ስላለኝ ነው ቀን የምቀኝለሽ። አሁንም ይብዛልኝ ፍቅርሽ

እንደዚህ እኮ አይደረግም ሰርፕራይዝ። አይደረግም አይደረግም። ዛይገርም ነው። ምንም እንክሸዋው በኬክ አባረን ነው። ምን የቦቼ ቦታ ልናከብር ነው።

በቅርቡ ሰማብሮኛ አለም ለእሱ ደስተኛ ግን ደግሞ እግዚአብሔር እንደሚያገናኘን ተስፋ አድርጋለሁ። ክትሏችን እንደሰበሰበን ደግሞ ወደ ትሏችንም አይለየም ናውለሁል የምር አንድ አመት እንሆናለን። በአንድ ዓመት ውስጥ የምር ወንድም አግኝቻለሁ፣ እግዚአብሔር ይመስገን። አንድ ዓመት ስንቆይ አንድ ቀን ተነጋግረን አናውቅም። አንድ ቀን ተጣልተናናቅም፣ አንድ ቀን ክፉ ፊት ተናናቅምና እስከ እስከዛሬ እንደዚህ መሆናችን፣ ይሄ በጣም ይገርመኛል። ኪዳነ ምሕረት በጣም ወዳለሁ ማለት ሁሌ የውስጥ የእኔ የምነግረው ሰው ነው።

ብዙ ነገሮችን ባጭር ጊዜ ቢሆን ብዙ ነገሮችን ያሳልፋል። ስኬት ጊዜ ፈጃት እንጂ ለሁሉ ይመጣል። ይህ እርግጥ ቤት ክበት መምራት ማሰብ ቀሪ ዘመን እሷ አለው። ቦቼ ማለት ነው። ብዙ ነገር ብዙ ነገር ብዙ ነገር እንግዲህ ያው ምን ይባላል? አሱን ደግሞ አሁን ተሳትቶ ለጥሩ ደረጃ ላይ ደርስ

ቦቼ በጣም ጥሩ ልጅ ነው። ትንሽ ጊዜ ብትሆንም በጣም ጥሩ ልጅ ነው፣ ለሰው የሚያስብ እኔ ያውየልቡን አይቶ ነው እንደዚህ አይነት ነገር እግዚአብሔር የረዳውና እግዚአብሔር ይወድሃል። መብራን ትከተልክ ላስት ንግግር ኢትዮጵያ ላይ አቶ ዘላስት እንግዲህ መብራን በሰላም

የአክተር ነገር እንግዲህ እያስመ እያስመሰለ ነው። ብቻ ቦቼ ባበደ ባበደ ስራዎች ይመጣላችኋል። ሰብስክራይብ ያድርጋችሁ፣ ጠብቁት እንደ ማንኛውም ኢትዮጵያዊ